ዓለም መርዘኛ ነች። ዓለም ውሸታም ናት። ዓለም ፌክ ነች። እንዳትሸወድ ነፍስህን የሚይዝ እውቀት ነፍስ ያለ እውቀት ትሆን ዘንድ ምን አይደለም፣ መልካም አይደለም። ህዝቤ እውቀት ከማጣት የተነሳ ምን ብሏል? ሴጣን አጥፍቶታል አደለም። ሴጣን አይሎበት አደለም። ድግምትና ሟርት አጥፍቶታል አደለም። ያለ ጠንቋይ፣ አስማተኛ፣ ሞራ ገላጭ፣ ሲኒ ገልባጮች አስቸግረውታል አደለም። ያለ ህዝቤ ከጠፋ በአንድ ነገር ምክንያት ጠፍቷል አለ። ምን አቷለ? እውቀት። ምን አይነት እውቀት? የሚኖር እውቀት የማታውቀው ነገር ላንተ እንዲሰራል፣ አጥብ የምታውቀው ነገር ነው ላንተ እንዲሰራል። ለምንድን ነው ቤተ ክርስቲያን አሁን የምትያየት አይነት የሌባ የቀማኛ አይነት መልኩ ድብልቅልቁ የጠፋው ስትል፣ ህዝቡ የሚቆምበት ስታንድ የለው። ይፍገመገማል በመጣ ትምህርት ሁሉ ይወሰዳል። ኖ ብሎ ትምህርትን ሊቃወምበት የሚችል የጽድቅ አቋም ሊኖረው የሚችል የቆመበት ነገር የለው። ስለዚህ አሁን ያለው የቤተክርስቲያን መልክ አሁን ያለው ቅዱሳን መልክ መቀየር ካለበት የእግዚአብሔር እውነተኛ እውቀት በቤተ ክርስቲያን መገለጥ አለበት።